አዲስ ስኬት ጀመረ የሚባለው ዩኒቨርሲቲ የሚያስገባውን ውጤት ሲያመጣ አይደለም፣ ያመጣው ውጤት በአገሪቱ ልዩ ክብር የሚሰጣቸው ሦስቱ ታላላቅ ዩኒቨርሲቲዎች ውስጥ የሚያስገባው ሲሆን እንጂ። ዩኒቨርሲቲዎቹ እስካይ የሚል የወል መጠሪያ አላቸው፦ ሴውል ናሽናል ዩኒቨርሲቲ፣ ኮሪያ ዩኒቨርሲቲ እና ዮንሴ ዩኒቨርሲቲ። እነዚህን ዩኒቨርሲቲዎች የተቀላቀሉ ተማሪዎች የሕይወታቸውን የመጀመሪያውን ፈተና እንዳለፉት ይቆጠራል። ችግሩ ግን እዚያ ለመድረስ የገነትን በር የማስከፈትን ያህል አስጨናቂ ሕይወት ያሳልፋሉ። በየዓመቱ ታህሳስ በገባ በሦስተኛው ሐሙስ ተማሪዎች ሀገር አቀፍ አጠቃላይ የዩኒቨርሲቲ መግቢያ ፈተና ይወስዳሉ። ፈተናው ኮሌጅ ስኮላስቲክ ኤቢሊቲ ቴስት ወይም ሲሳት ይባላል። የአንድ ቀን ፈተና ነው። ስምንት ሰዓትን ይፈጃል። ለዚህ ፈተና ሲዘጋጁ ተማሪዎች በየቀኑ በአማካይ ከ12 እስከ 16 ሰዓትን በትምህርትና በጥናት ያሳልፋሉ። በጭንቀት ጤናቸው የሚቃወስ ራሳቸውን የሚያጠፉ ወጣቶችም ብዙ ናቸው። ፈተናው በእነሱ ቋንቋ ሱናንግ ይባላል። ይህ የአንድ ቀን ፈተና ታዲያ ለተማሪዎች፣ ለቤተሰቦች እንደ ሀገርም ለኮሪያውያን የምጥ ቀን ነው። በመረጃ እንንገራችሁ። ፈተናውን የሚያወጡ መምህራን በመንግሥት መመረጣቸው ሲታወቅ ከቤተሰቦቻቸው እንኳን እንዳይገናኙ ስልካቸውን ጨምሮ ሁሉንም አይነት የመገናኛ መሳሪያዎች ተነጥቀው ለአምስት ወራት የት እንደሆነ ወደ ማያውቁት ቦታ ተወስደው በር ተዘግቶባቸው ሀገር አቀፉን ፈተና ያዘጋጃሉ። ፈተናው አምስት የትምህርት ዓይነቶችን ይሸፍናል። እንግሊዘኛ የመስማት ፈተና አንዱ ነው። ታዲያ ይህንን ፈተና ሲወስዱ ተማሪዎች እንዳይረበሹ ሲባል ፈተናውን በሚወስዱበት 25 ደቂቃ ውስጥ በኮሪያ ሰማይ ስር የአውሮፕላን በረራዎች በሙሉ ይከለከላሉ። ወታደራዊ የጦር ልምምዶች ይቆማሉ። የኮንስትራክሽን ሥራዎች ይቋረጣሉ። ሱቆች፣ ባንኮች፣ የስቶክ ማርኬት ግብይት ፈተናው እስኪያልቅ ይዘጋሉ። ፈታኝ መምህራን ተማሪዎችን እንዳይረብሹ ድምፅ ያለው ጫማ እንዳያደርጉ ይከለከላሉ። ፖሊስ በተጠንቀቅ ይቆማል። ሰዓት የረፈደባቸውን ተማሪዎች በየቤታቸው እየሄደ በመንገዳቸው ላይ የትራፊክ መዘጋጋት እንዳይገጥማቸው በፖሊስ ፓትሮል መንገድ እያዘጋ በራሱ በፖሊስ መኪና በክብር ወደ ፈተና ጣቢያ ይወስዳቸዋል። ቤተሰብ በዚህ ቀን ሥራ አይገባም። ሁሉም በየእምነቱ የተፈታኝ ልጆቹን ፎቶ ይዞ ሲጸልይ ይውላል። ይህ ሁሉ ጭንቀት እንግዲህ ዩኒቨርሲቲ ለመግባት ብቻ አይደለም ቀደም ሲል ከነገርናችሁ ሶስት ዩኒቨርሲቲዎች አንዱ ጋር የሚያስገባውን ከፍተኛ ውጤት ለማምጣት እንጂ። የተማሪዎቹ ጥረት፣ የቤተሰብ ጸሎት ሰምሮ ቀንቷቸው ሶስቱን ዩኒቨርሲቲዎች የሚቀላቀሉ ተማሪዎች ግን ከግማሽ ሚሊየን ተፈታኞች መካከል ሁለት ከመቶ የሚሆኑት ብቻ ናቸው። ለመሆኑ የኮሪያ ተማሪዎች ወደ እነዚህ ሶስት ዩኒቨርሲቲዎች ለመግባት የዚህን ያህል አሳራቸውን የሚበሉት ለምንድን ነው?